ሰላም፣ ሰላም ወደ ቻናሌ ቤተሰቦች፣ እንዴት ናችሁ? ጠፍቼ ነበር። ያው እንደምታውቁት ዩቲዩብን መቼም ማረሳችሁኝ። ባሪሽ ቲቪ ነኝ፣ እኔም ባሪሽ ነኝ። ስለዚህ በጣም በብዙ ቪዲዮ እንመጣለን ካልንባል የተለያዩ ትሪንስ ችግሮች ተፈጥሮብን ከቻናሉ ርቀን ነበር። አሁን ባዲስ መልኩ ወደ ቻናል ተመልሻለሁ። እናንተም ሰብስክራይብ እና ላይክ፣ ሼር በማድረግ አግዙኝ። አሪፍ የሆነ ቪዲዮ ነው ጀላችሁ የመጣሁት። ስለዚህ ባዲስ መልኩ የኔና የባለቤቴን ታሪክ ከመጀመሪያ አሁን እስካለንበት ድረስ ያለ ነው እና ከአሁን ጀምሮ ደግሞ ወደፊት የሚቀጥለውን እያንዳንዱን በፓርቲ ያረኩ ነው ማቀርብላችሁ። በጣም እንደምትወዱት ተስፋ አደርጋለሁ። ልክ በምፖስትና በምለቅ ሰዓት እየገባችሁ ሲዳርጉ አመሰግናለሁ። ሳብስክራይብ ማድረግ እንዳይረሳ። ይመቻችሁ። አንድ የሚገርም ታሪክ ላጫወታችሁ። እኔና ሚስቴ ከተገናኘን በጣም ረጅም ጊዜ ሆነናል ግን በዚህ ጊዜያት ውስጥ በጣም ብዙ የሚገርሙ የሚያስቁ፣ የሚያሳዝኑ፣ የሚያስደስቱ ነገሮችን ነው ያሳለፍነው። ገና ፍቅር ስንጀምር የሚያዩን ሰዎች ምን እንደሚሉ ታውቃላችሁ? እሷን ተዋት፣ ምን ታደርግላለች? ይህ ለእኔ ነው የሚባለው። እኔም ምንም አይልስልኝም። ሁል ጊዜ ከእሷ ጋር የተገናኘው የራሴን ፍቅር ነው በትክክል የሚያስጌደው። ለእሷም እንደዛ ነበር። ተዋት፣ እሷ አይሆንሽም፣ ምን ያደርግልሻል? እየተባልን በጣም ረጅም ጊዜን አብረንን ግን የሚገርማችሁ ልክ እኛ በፍቅር ከቆየን በኋላ የምትገርም ልጅ አገኘ የሚገርም ባል አገኘች ሲሉ የነበሩ ያኔ ተዋት ተው ሲባባሉ የነበሩ ሰዎች ናቸው። የሚገርማችሁ በህይወት ስትኖሩ ብዙውን ጊዜ ሰው በማያገባው ነው የሚገባው። ስለ እናንተ ምንም ሳይመለከተው የእናንተ ነገር ያስጨንቃቸው፣ ምንም ነገር መስማት የለባቸው። ምክንያቱም ህይወት ለእያንዳንዳንዱ የተሰጠችው በራሳቸው መንገድ እንዲሄዱ ነው። ማንም የሚያስኬደው የራሱን መንገድ ነው። ሁሉም ሰው ስለዚህ በማይመለከተው እየገባ የእናንተን ፍቅር ሊበጠብጥ የሚሞክር ሰው አለ። እኛ ይህንን ሁሉ አልፈን እርስ በርስም በጣም ብዙ ሀዘንም በመሃልም ተጋጅተን ለረጅም ጊዜ ተለያይተን፣ ግን በውስጣችን የነበረው እውነተኛ ፍቅር ስለነበር ያንን ሁሉ ጊዜ አልፈን እግዚአብሔር ይመስገን አሁን ላይ ደርሰናል፣ እና የሆነ ጊዜ ላይም እኔ እሷን ትቻት ለአንድ ለሁለት ዓመት በስራ ጉዳይ ወደ አዲስ አበባ ሂጄ ነበር። እዛም እየሰራሁ ቆይቼ ረጅም ጊዜ ሆኖን ነበር። ግን የሚገርማችሁ በዚህ መሀል አንድም ፍቅራችን አልቀነሰም፣ አንድም ማለት ነው። ከዛ ነገሮችን አመቻቸው ምናምን፣ አሁን ደግሞ እሷን አምጥቼ ከራሴ ጋር አብረን መኖር ጀምረናል። ግን አሁን ያለነው ሰው ቤት ስለሆን ወጣ ብለን የራሳችንን ቤት መፈለግ እንዳለብን እያሰብን ነው እና ደግሞ ሙሉ ቤታችንንም የሆነ ቀን ከገባም በኋላ እናሳያቸዋለን። ምን ለማለት ፈልጌ ነው፣ እያንዳንዳችሁ ታውቃላችሁ። እያንዳንዳችሁ የራሳችሁ ህይወታችሁን መንገድ ስትጀምሩ ብዙ የማይመለከተው እና የማያገባው ሰው መሃላችሁ ስለሚገባ የምታስኬዱት የህይወታችሁን መንገድ ራሳችሁ ናቸው። እንዳልኩት ነው፣ ብዙ ጣወረዶች ይኖራሉ። ግን በፍቅር መሀል በጣም ነው፣ በጣም ብዙ ነው የሚበዛው፣ በጣም ይበዛል። ይህንን ሁሉ ማለፍ አለብን። እውነተኛ ፍቅር ካለ ምንም ነገር ምንም ነገር ማለት ነው የማይሆንላችሁ ነገር የለም። ግን አንዱ ከሰማ ሌላ ወሬ ከሰማ፣ እሷም ሌላ ወሬ፣ አንተም እንደዚህ የምንሰማ ከሆነ ምንም ደስ የሚል ፍቅር አይኖረንም። ግን እግዚአብሔር መስገን እኛ እስካሁን በፍቅር አለ ሰው እንዳሰበው አልሆነም። ማንም ማለት ነው እንዳሰበው ይሆናል እና ይህን ልላችሁ ፈልጌ ነው። በአጭሩ ከዚህ በኋላ የሚኖረን እያንዳንዱ የህይወት ታሪካችንን ማለት ነው እያንዳንዱ ላይፋችንን ለእናንተ ትክክል ነው የምናሳያችሁ፣ ማለት ነው በጣም ብዙ ነገር ስለሚገጥመን የሚገጥምንንም የሚሆነውንም እናውራቻለን። የእሷም እህት እና የእኔም ታናሽ አለች የምትመጣ እነሱን ተቀብለን ከእኛ ጋር እንደሚኖሩ አውርተናል። ያው የሚያግዘንም ሰው ስለሚያስፈልግ የተሻለ ነው ብዬ አስባለሁ። አምተን አብረናቸዋለን። እስቲ እንደኛ እንደዚህ አይነት የሚገርም ታሪክ ያላችሁ ሰዎች ማለት ነው፣ የምሬን ነው የምለው፣ ሁላችንም ማለት ነው ደስ ብሎን መኖር ያለብን ከዚህ በኋላ። ህይወት በጣም ነው የሚቀጥለው፣ ህይወት ሁሌ የሚቀጥለው።